ሃፒ ነበር መጠቅለል የነበረበት ችግር የለም። ሲሄድ ይጠቅልላል። አሁን እዚህ ስለሆነ ነው። እንደ ልትወጡ ነው። እንደ ትንሽ ቀይተን እንወጣለን። ሰላም ሰላም፣ ጤና ይስጥልኝ። በመጀመሪያ እንኳን ደስ አላችሁ ከሚለው ልጀምር። አብርሽ ወንድሜ እንኳን እንኳን ደስ አለህ፣ ሩታ እህታችን እንኳን እንኳን ደስ አለሽ። የእውነት እንኳን እግዚአብሔር በፍሬ ባረካችሁ ለማለት ወዳለው እውነት በእናንተ መንገድ መጥቶ ብዙዎች ተለውጠዋል። ብዙዎች በእናንተ ዙሪያ ያሉ ጓደኞቻችሁ ብዙዎቹ እንትን አግኝተዋል፣ የስራ እድልም አግኝተዋል። እውነት ለመናገር ማለት ነው ሁላችንም ገቢ አግኝተናል። በዛ መንገድ ብቻም ሳይሆን በእናንተ ህይወት ላይ ብዙዎች እንዲማሩ የራሳችሁን ህይወት ኤክስፔሪየንስ እያደረጋችሁ አሳይታችኋል። አሁን ደግሞ እግዚአብሔር በፍሬ ባርኳችኋል፣ እንኳን ደስ አላችሁ። ይህን ነገር ከእናንተ እንዲመጣና ከእናንተ እንዲወጣ እኔ አንዳንድ መረጃዎችን ባገኝም ከሆስፒታሉ የደረሱኝ ነገሮች ነበሩ። ነገር ግን ያንን ሳላወጣ ቀርቻ አለው ግን የተወሰነ ፍንጭ ተናግሬ በዛ ውሸት ነው ብለው በጣም ብዙዎች፣ አንዳንዶቹ በተለይ በጣም በጣም ኦቨር የሆነ እስከ ስድብ የደረሰ ግን፣ ብዙዎች የኔ ኦዲየንሶች በጣም በጣም ማመሰግናችሁ ዲፌንስ ስታደረጉና ይሆናል ይሆናል እያላችሁ ለዛ ነገር ስጠብቁና ያልኩትም ሆኖ እንግዲህ የተናገርኩት ሆኖ ሩታ የወንድ ልጅ እናት ሆናለች። አብርሃም የወንድ ልጅ አባት ሆኗል። ያያችሁት ሆኗል ማለት ነው። ሶ ዛሬ እንኳን ደስ አላችሁ ከማለት ጎንና ጎን ግን በመጨረሻ ባለፈው እንዳልኩት አክተር ያሸንፋል፣ አክተር አይሞትም ብያችሁ ነበር። እና በእነሱ ውጣ ውረድ ውስጥ ጓደኞቻቸው እንዲሁም ደግሞ አንዳንድ ሰዎች ገብተው ይህን ትዳር ይህን ሕይወታቸውን ለማፈራረስ ብዙ ብዙ ሞክረዋል። በዛ ውጣ ውረድ ውስጥ ብዙ ተፈትኗል። የእውነቴን ለመናገር የእነሱም ኃይለኝነትም ተጨምሮ በጣም ብዙ ብዙ ነገር ውስጥ ገብተው አይተን ተመልክተን ነበር ማለት ነው። እና ይህ ነገር ለሁላችንም አንደኛም ነገር ትምህርት ነው። በእውነት በጣም ትልቅ ትምህርት ይኖረዋል። ቤታቸውን ተለያይተው የተለያየ ቦታ ሆነው ኖረዋል። እሷ ቡታጅ ራሱ እዚህ ሆኖ በውስጣቸውም ብዙ ብዙ ፈተናም ሲደርስ ነበር። በተለይ ደግሞ በጓደኞቻቸው ሩታ ዘመድ ነን ብለው እንደዛ ሲያረጓት የነበሩ አሁን ስትወልድና በእንደዚህ ባለችበት ሁኔታ ውስጥ ሁለቱም የሉም። ለእሷ ቁራቁራለሁ ሲሉ ማንኛዎቹም የሉም። ያለ የነበሩት እናቷና እህቷ ናቸው። ገባቸዋል የቅርብ ያሉት እና ደግሞ አብርሃም ስለዚህ፣ ሁላችንም አንዳንዴ ለመረዳት ስንሞክር በዙሪያችን ያሉ ሰዎች ምን ይጠቅሙናል ይጎዱናል የሚለውን ነገር ማየትና መገንዘብ ይኖርብናል። በጣም ብዙ ፍጥጫ፣ ብዙ ንግግር እና እውነት ለመናገር ትልቅ ትምህርት ሆኖ ነው ያለፈው። ሌላው ደግሞ በጣም ሰርፕራይዝ የሆንኩበት በጣም ሰርፕራይዝ የሆንኩበት የትናንትናው ጉዳይ ነው። ትናንትና የተፈጠረው ነገር አይታቸዋል፣ ሄርሜላም እውነት ለመናገር ይቅርታ ትጠይቃለች፣ አንዳንድ ነገሮችን ትሰራለች ግን መልሳያን ነገር የምታፈርስበት መንገድ ስትፈልግና ቲክቶክ ላይ የምትለቃቸው ቪዲዮዎች ይበልጥ ሰው እሷ ላይ ጥቁር ነጥብ እንዲጥልና እንዲጠላት ያደረገ ነገር ነው ብዬ አስባለሁ። ያም ያልኩበትም ምክንያት ዩቲዩብ ላይ እንደዚህ ሩታ ተመታ ይቅርታ የምጠይቅበት ለእነሱ አንድ ላይ እንዲሆኑ እኔ ከእናንተ ጋር ጓደኛ መሆን እንጂ ሌላ ምንም አላማ የለኝም ምናምን ትበል እንጂ፣ ከጎን ግን እያደረገች ያለችው እየሄደችበት ያለችው መንገድ ስህተት እንደሆነ እኛም ደጋግመን እየነገርናት፣ ቲክቶክ ላይ ግን የምናየው ነገር ከአብርሃም ጋር በጣም ኦቨር የወጣ ነገር ነበረና ያም አወዛጋቢ ሆኖ አልፎ ነበረ። ግን በጣም በጣም የታዘብኩትና አንድ የተረዳሁት ነገር ውድ ቤተሰቦቼ እናንተን ይመለከታል። እስከ መጨረሻው አዳምጭ ሄርሜላም ትናንተ መታ ይቅርታ ጠይቃ ሩታን ጠይቃለች ልጁንም እንግዲህ ታቅፋለች። ነገር ግን አንድ መረዳትና ማወቅ ያለብን ነገር እኛንን የተጠቆር ነው። በተለይ ደግሞ እናንተ ኦዲየንስ እኛ ፊት ለፊት እናገራለን ብንሰደብም ሰው ቢናገርንም እየከፈለን ነው የምንሰራው። ቪዲዮ በነፃ አይደለም። እውነት ለመናገር ለእናንተ መረጃ የምንሰጠው እናንተ እየከፈላቸው ነው። እናንተ በማየት እኛም በማበረታታት እና ለምትፈልጉትን ጥያቄ በመጠየቅ እኛ ደግሞ ለዛ ተግተን ጉዳዩን በማጣራት ለእናንተ እያደረሰን ባለው ሁኔታ ማለት ነው ሰው። ስለዚህ ይሄ አንዱ ትልቅ ኮንተንት ነው። በቃ እናንተ ለጠየቃቸውን አድርሰን ላላችሁት ነገር ሁሉ አድርሳለሁ። ነገር ግን አንዳንድ ደግሞ አፍ የሚከፍቱ ሰዎች አይጠፉም እውነት ለመናገር ማለት ነው። ብዙ የሚናገሩ አንዳንድ ጥቃቅን ሰዎች አይጠፉም። በቃ አይምሯቸው፣ ጭንቅላታቸው የቀለለ ሰው፣ ቅል ባዶ ሲሆን ነው የሚንቋቁ የሚናገረውንም ስለማቅ ስለማያውቅ ኮሜንት ላይ እየመጡ አርባ ቦታ እየረገጡ ክፉ ነገር ይናገራሉ። አንድም ቀን ስለ ሩታ ክፉ ነገር አውርቼ አላውቅም። ለአብርሃም አንድ ቀን ክፉ ነገር አውርቼ አላውቅም። ባለፈውም ያልኩት አንድ ትልቅ ሰርፕራይዝ ጠብቁ። ዛሬ በሚለቀቀው ቪዲዮ ላይ ትልቅ ነገር አለ። እንግዲህ ከሆስፒታሉ እንደሚወጡት እንግዲህ መረጃ ከሆነ ትልቅ ትልቅ ሰርፕራይዝ አለ ብያችሁ ፍንጭ ተናግሬ ነበር የወጣሁት። ግን ከምንም በመነሳት ይሁን በምን እንደሆነ አላውቅም፣ ሰው ከፍተኛ ጥላቻ ስላለ መቶ እዛ ላይ እንትን ያደርጋል። ገባችሁ አደለ? ሰው የራስን ስራ ምናምን ምናምን ይላሉ። ብዙዎቹም እኮ የሚሰሩት እ ስለነሱ ጉዳይ ነው። ጓደኞቻቸውም አይደል እንደ ሰው። ስለዚህ ሪያክት ማለት የራስ ስራ ነው። በምናየው ነገር ላይ ሪያክት እናደርጋለን። ትልቅ እኮ ሪያክት የሚሰሩ ሰዎች አሉ። ብዙዎቹም እኮ እንደዚህ እየሰሩ ነው እንደ። ሌላ ስራ ስላለኝ እዛ ላይ ኢነርጂን ስለማውጣ ባለኝ ትርፍ ጊዜ ደግሞ ለምወዳቸው ለቻና ለቤተሰቦች ደግሞ መልስ እየሰጠው የሚያስፈልገውን ኢንፎርሜሽን ለነሱ ጋዘር እያደረግኩኝ እኔም ገቢ አገኛለሁ። ምን አስዋሽ ከቻላችሁ ስሩበት ስሩበትና ጥቅሙን ታዩበት አላቸው። ይብዛም ይነስም ለእናንተን ህይወት የማይቀይር ወይንም ደግሞ ትልቅ ገቢ ባታገኙበትም የተወሰነ ሳፖርት ያደረጋችኋል ገባቸው አደለ? የተወሰነ ነገር ታገኛላችሁ። ገባቸው አደለ? ባላችሁ ነገር ነው። የተለየ ነገር ፈጥሬ ወይም ደግሞ እንትን ብዬ አይደለም፣ ባለኝ ነገር እሰራለሁ። ድፍረትም ወኔውም ስላለኝ፣ ተመልካችሁንም ስለማከብር ከነሱ የሚመጣውን ጥያቄ መልሳለሁ። እና የቅናት ያስመስልባቸዋል፣ አንዳንዶቹ የቅናት ያስመስልባቸዋል። ገባቸ አደለ? ስድብ ዘሎ ቤተሰብ እንደዚህ ምናምን መናገር የእውነቴን ነው። ምን አይነት የእውነት እኔ ምን አይነት አይምሯቸው የወረዱ አንዳንድ ሰዎች እንዳሉ ከምነግራችሁ ወለ የእውነት በጣም የቀለሉ በቃ ስራዬ ብለው ስልክ አፈላልገው ቴሌግራም ላይ እስከመሳደብ የሚደርሱ በጣም ነውረኞች አሉ። ምን ትሆናላችሁ? ይሄው ታረቁ። እነሱ መቼም እናንተ እንዳንድ ሰው አውቃችኋለሁ። ይሄኔን የምታደርጉ ሰዎች የሁለቱን አንድ ላይ መሆን የማትፈልጉ ሰዎች ናቸው። በጣም ብዙ ብዙ ነገር የምትናገሩ ሰዎች ናቸው። አውቃችኋለሁ። እንለያችኋለን። አውቀን ነው እያለፍን ዝም የምንለው። ኤኒዌይስ ግን እውነት ለመናገር በጣም ደስ ብሎናል። እነሱም እንደ ቤተሰባውን አሁን ሆነዋል። በጋራ ልጆቻቸውን ያሳድጋሉ። ይህም ነገር እንደሚሆን በሙሉ እምነት ነኝ። ነገር ግን ብታምኑም ባታምኑ ከዛ በፊት የስልክ ሪኮርድ የተለዋወጥኩም ከነርሷ ጋርም የተነጋገርኩት አለ እኔም ላይ ግን ያን ነገር ማውጣት ስላልፈለግኩት እነሱን ከማክበር ነው ከእነሱ መረጃ ይውጣ እነሱ ያረጋግጡ ከማለት የተነሳ ነው እንጂ እና አንዳንዶቻችሁ ግን ወጤ ረገጠ አስተሳሰብ እና ወጤ ረገጠ እንትን ውስጥ ባትገቡ በጣም ጥሩ ነው። እኛም ከመስራት አናቆምም። ባለቤቶቹን ገባቸው አደለ። ሰፖርት ከማድረግ እነሱን ትክክለኛው መንገድ ከመምራት በስተቀር ስለ መለየት አንድን ቀን በቻናላችን ሰብከን አናቅም። ከሄርሜላ ጋ ይሁን ድሮም ሩት አትገባውም ሲባል ተቃውመናል። አብርሃም አይገባትም እሷ እኮ ከገሌ ጋር አሁን ገና የልብሽን የሚረዳ ሰው አገኘን እያሉ እነ ዳን ነማ ነማና የሚመጡትን ሁሉት አግባብ አይደለም፣ ህጋዊ ባላላት እያል እንናገር ነበር እና ሶሪ ህጋዊ ባላላት እያለን አስቀድመን እኛ ከነሱ ጎን በመቆም ከነሱ ጎን በመቆም እኛ ጉዳዩ ላይ ስለነሱ ሀሳብ አስተያየት እንዲሁም ደግሞ መሆን አለበት መመከር አለበት የምንለውን ስንናገር ነበር፣ አይደለም? ያን የምናደርገው ነገር እነሱን ከመጥላት ወይም ደግሞ እንትን ለማለት አደለም። ያው በስተመጨረሻ እኮ ባልና ሚስት አንድ ላይ ሆኖ እየሳቁ እንደ ቤተሰብ ሆኖ ነው ያያችሁት። በእነሱ ዙሪያ ላይ መለየት የተሰብኩ የነበሩ ሰዎች የት ደረሳችሁ? ስለዚህ ለእናንተም ህይወት ነው ይሄ። ለእናንተም ህይወት ነው። ለእናንተም ህይወት ይሄ ነገር ጥሩ አይደለም። የምታደርጉት ነገር አንዳንዶቻችሁ አግባብ አይደለም። ባልና ሚስት ማለት መግባት አያስፈልግም ከተናገራችሁም ትክክለኛውን ነገር ለሁለቱ የሚጠቅመውን የሚያስታርቀውን ሀሳብ መናገር እንጂ የሚያለያይ፣ የሚያጣላ፣ የሚያጋጭ መከፋፈልን የሚፈጥር ንግግር ሁል ጊዜ ገባችሁ አይደል? ቤት ያፈርሳል፣ ትዳር ያፈርሳል፣ ልጆችን ያላባት ያላናት ያሳድጋል። እና ማሰብ ያለባችሁ ሁል ጊዜም መልካም መልካሙን ደግ ደጉን ነገር ነው። ሩታ ብትበሳጭና ብትናድድ ተይ ተረጋግተሽ ነገሩን አጤነሽ ወደ ባልሽ ተመለሽ። ለዛ እኮ ነው ክፍተት አግኝተው እየገቡ ያሉት። እኔ አሁን እንደ ሳምፕል እየተናገርኩ ያሉት አብርሃምን፣ ሩታን ነው እንጂ በዙሪያችን ስላሉ ጉዳዮች፣ ስለቤታችን ነው። ሁላችሁም ስለራሳችሁ በዛ መንገድ ነው መረዳት ያለባችሁ። ንቁ ሆናችሁ ነገሮችን ግራ እና ቀኝ እንድትመለከቱ ነው። ገባችሁ አይደለ? ስለዚህ በዛ መንገድ ቢታይላለው። አሁንም ልጅ እውነት ነው ያው በስተመጨረሻም ፍቅር ሆነው አንድ ላይ ሆነው እንደምናይ በእርግጠኝነት እናገራለሁ። የምትወዷቸው ሁሉ እንኳን ደስ አላችሁ እንኳን ደ የምትወዷቸው ሁሉ እንኳን ደስ አላችሁ። አብርሃምም ሩታም መልካም ምኞቴን ለመግለጽ እወዳለሁ። በስተመጨረሻም መናገር የምፈልገው ነገር ውድ ቤተሰቦች፣ የእውነቴን ነው የምላችሁ፣ ክፉ ነገር አትናገሩ፣ ዞሮ ስለሚገናኙ እናንተ። ክፉ ነገር አይውጣ ከእናንተ ይቅርባችሁ፣ በእውነቴ ነው እነሱ ዞሮ ይገናኛሉ። እነሱ ዞሮ እንትን ይላሉ። ስለዚህ እናንተ እውነቴን ነው የምላችሁ፣ በቃ ሀሳብ ከሰጣችሁ የሚያሳርቅ ሀሳብ ነው እንጂ ሁለቱ ላይ መለያየትን የሚያመጣ ሀሳብ አትስጡ። እናንተ ነው የምትጠቆሩት። ስለዚህ ይህን ነገር ለመናገር እወዳለሁ። ወደ ቤተሰቦች ሀሳብ ስንሰጥ እየተጠነቀቅ ገባቸኋል? እነሱ ዞሮ ስለሚገናኙ ማለት ነው። ኤኒሃው ያለው ጉዳይ ይህን ይመስላል። ነገም ደግሞ በአዲስ በአዲስ ጉዳይ እመለሳለሁ ከዚህ በኋላ ከዚህ በኋላ እንግዲህ የእነሱ ጉዳይ እያነሳን በደም በደም ማህበራዊ ጉዳይ ላይ፣ ማህበራዊ ህይወት ላይ፣ ትዳር ላይ ምናምን ያሉ ጉዳዮች ላይ እንወያያለን። የምናወራው ነገር ስለምናውቀው ነገር እያጠረጠርን እየጠየቅን፣ እንግዳም እየጋበዝን እንጋብዛለን። በመጨረሻ የወቀሳችኋት የረገጣችኋትም ሄርሜላ ሄዳ የአብርሃምን ልጅ አፍቃቅፋለች። ገባቸው አይደለም ነገ ደግሞ ምን እንደሚፈጠር አላውቅም። ኦርቶዶክስ ከሆኑ ክርስትና እናትም ልትወልድ ወንድ ነው ለነገሩ፣ ለሴት ለካ ሴት ነው። ኤሪሃው፣ ያው እንደነገርኳችሁ ነው። ሄርሜላም እንግዲህ ከነሱ ጋር እንግዲህ እርቅ አውርዳለች። ሄዳም እንግዲህ አብርሃምን ልጅ ታቅፋለች። አንዳንዳችሁ ደግሞ እንጀራ እናት ነው እያላችሁ ኮሜንት የምታደርጉትን እረፉ። ኤሪሃው በዚህ ማብቃቱ በዚህ መጠናቀቁ እጅግ እጅግ እጅግ ያስደስታል። እንኳን ደስ አላችሁ ለእናንተም ማለት እወዳለሁ አብርሽዬ። ሶሪ አንዴ። እንኳን ደስ አላችሁ ለማለት እወዳለሁ አብርሽዬ። እውነት በጣም ቀና ሰውነህ፣ መልካም ሰውነህ አውቃሃለሁ። ስለማውቅህ ነው እኔም በኮንፊደንስ በብዙዎቹ መልስ እየሰጠ ያለውትና፣ እውነት ለመናገር እንኳን ደስ አለህ። እውነትም ትክክለኛ አባት እንደምትሆን ነገራችሁን ፈታችሁ በአሪፍ ነገር እንደምትመጡ እርቅ እንደወረደም ተስፋ አደርጋለሁ። ያው ልጅ አስታርቋቸዋልና በሽማግሌ ጉዳይም ያለው ነገር ስለተጠናቀቀ ብዬ ነው የማስበው። ኤሪሃው ሁላችሁም እንኳን ደስ አላችሁ ለማለት ወዳለሁ። ሁልጊዜ ቅንቅን ቅን እንሁን ቅንቅን ሳይሆን ቅን እንሁን፣ መልካም እንሁን። ወዳቸዋለሁ፣ አከብራቸዋለሁ። ሱራ ዛበሻ የእናንተ ወዳጅ ባይ